ሰላም ጤና ይስጥልን ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሪያችሁ ቆያለሁ። ባለፉት ስምንት ወራት ከአንድ ነጥብ ዘጠኝ ቢሊዮን ብር በላይ ገቢ መሰብሰቡን የደቡብ ወሎ ዞን ገቢዎች መምሪያ ገለጸም። መምሪያው ለታታሪ ሰራተኞችና ታማኝ ግብር ከፋዮች እውቅና ሰጥቷል። አሊመር ዝርዝር አለው። የደቡብ ወሎ ዞን ገቢዎች መምሪያ በ2016 ዓ ም በክልል ደረጃ ለነበረው ከፍተኛ አፈጻጸም አስተዋጽኦ ላበረከቱ ሰራተኞቹና በበጀት አመቱ ግብራቸውን በታማኝነት ለከፈሉ የንግዱ ማህበረሰብ አባላት እውቅና ሰጥቷል። የእውቅና መርሃ ግብሩም በ2017 በጀት አመት ለመሰብሰብ ያቀደውን ገቢ ለማሳካት ከፍተኛ ሚና ይኖረዋል ተብሏል። ባለሙያችንም ግብር ከፋያችንም አመራራችንም አጠቃላይ ገለካቶችን በሰሩ ስራ ልክ እውቅና መስለከተቻል ከቻን እውቅና በባህሩ በ የቢስራም ጭምር ተወስድበትና ለቀጣይ ተልዕኮ ፈጻሚዎችን አነሳስተን ወደየተግባባበት ስለሆነ ያለው ፋይዳ ከፍተኛ ነው። በዞናችን የገቢ አሰባሰብ አፈጻጸም ላይም ትርጉም ያለው እድገት የሚያመጣ ነው ብለን እናስባለን። ግብር ከፋይ የታክስ ሕግ ተገዥነቱን እንዲያዳብር እንዲያልቅ ከማድረግ አንጻር በገቢ ተቋሙ ያለ አመራርና ባለሙያ ደግሞ የተሻለ ገቢ እንዲሰበስብ በማድረግ በኩል ከፍተኛ ሚና ያለው መድረክ ነው። በ2017 ዓ ም ከቀጥታ ታክስ ቀጥታ ካልሆነ ታክስና ታክስ ካልሆኑ ከተለያዩ የገቢ አርዕስቶች ከ3 ቢሊየን ብር በላይ ገቢ ለመሰብሰብ አቅዶ እየሰራ መሆኑን የዞኑ ገቢዎች መምሪያ ኃላፊ አቶ አህመድ መሐመድ ተናግረዋል። ባለፈው ዓመት በአመቱ መጨረሻ ላይ 2 ቢሊዮን 65 ሚሊዮን ብር ገቢ ሰበስበናል ወይም እቅዳችንን 68.6 የሚሆነውን ገቢ ሰብስበናል። በዛ ዓመትም እቅዳችን 3 ቢሊዮን ነው እቅዳችን አሁን በስምንት ወር ውስጥ አንድ ነጥብ ዘጠኝ ሶስት ቢሊዮን ብር ሰብስበናል። ስለዚህ በዚህ አመት አፈጻጸማችን ከባለፈ አመት ያደገ አፈጻጸም ነው እና በስምንት ወር ውስጥ አንድ ነጥብ ዘጠኝ ሶስት ቢሊዮን ብር ገቢ ሰብስበናል ማለት ነው። አሁን ባለው ሁኔታ እውቅና የተሰጣቸው ታማኝ ግብር ከፋዮችም እውቅናው መሰጠቱ በእነሱም ላይ ተነሳሽነት የሚፈጥር መሆኑን ለአማራ ሚዲያ ኮርፖሬሽን ተናግረዋል። አንድ ሚሊዮን አንድ መቶ ስልሳ ስድስት ሺ ነበር የከፈል ነው። በመክፈላችንም ደስ ብሎናል እና በጣም የሚያበረታታ ነው ግብር መክፈላችን ለራሳችን ለልጆቻችን ትምህርት ቤት መገንቢያ እስከሆነ ድረስ ብንከፍል የሚለው፣ ለሌላው የማሳስበው ግብር መክፈል ማለት ከራስ ለራስ ማለት ነው። ከራስ ለራስ መጀመሪያ ሲጀምር ጀምሮ ማንም በእኔ ደረጃ ሆኖ በግብር እንዲግበልጠኝ ፈቃደኛ አልነበርኩ። ሚሊየን ከፋይ ሲሆን ያው ሚሊየነር እንደመሆን ስለማውቀው በሚሊየን ቀርቶ በቢሊየን ብከፍል ደስ ይለኛል። ከፋይ የምትሆነው ደግሞ ስታድግ ስትለወጥ ነው። የሌለህን ስለማትከፍል ማለት ነው። ገቢን መሰብሰብ የሕዝብን የልማት ጥያቄዎች ለመመለስ ወሳኝ ሚና አለው ያሉት የደቡብ ወሎ ዞን ዋና አስተዳዳሪ አቶ ሀሊ መኮንን ዞኑ ያለውን የገቢ አሰባሰብ አቅም በማጠናከር ባለፈው ዓመት በክልል ደረጃ የነበረውን ከፍተኛ አፈጻጸም ለማስቀጠል በትኩረት እንደሚሰሩ ነው የተናገሩት። እቅዳችን ሶስት ቢሊዮን ብር ነው። አሁን ገና አንድ ነጥብ ዘጠኝ ቢሊዮን ደርሰናል። በጣም ብዙ ነው የሚቀረን። በቀሪ ጊዜያት ይሄን ብር አሟጠን ለመሰብሰብ የሚያስችል ሙሉ ርብርብ የተቀናጀ ርብርብ ማድረግና ግብር መሰብሰብ ከሁላችንም ይጠበቃል። ለዚህ አመራር ለመስጠት በእኛ በኩል በጣም ዝግጁዎች ነን። ግብር የሁሉም ተቋማት እስትንፋስ ነው ያሉት የአማራ ክልል ገቢዎች ቢሮ ኃላፊ አቶ ክብረት መሐመድ በበጀት አመቱ በክልል ደረጃ ከ71 ቢሊዮን ብር በላይ ገቢ ለመሰብሰብ መታቀዱን ገልጸዋል። የአማራ ክልል ገቢዎች ቢሮ ወደ 71.65 ቢሊዮን ብር ለመሰብሰብ አቅዶ ሲንቀሳቀስ የቆየ መሆኑ ይታወቃል። ይህ እቅድ በእርግጠኝነት ሲታይ ከክልሉ ሕዝብ ስፋት ከኢኮኖሚ እንቅስቃሴው አንጻር ሲታይ ለክልሉ ህዝብ የሚመጥን ገቢ ነው ተብሎ የሚታሰብ አይደለም። በዚህ አመት እስካሁን ድረስ ባለን መረጃ ወደ 39 ቢሊዮን ብር ሰብስበናል። ባለፈው አመት በዚህ ወቅት 25 ቢሊዮን የበለጠ አልነበረም። ስለዚህ ከዚህ አንጻር ሲታይ በዚህ አመት የተሻለ ገቢ የተሰበሰበበት ሁኔታ እንዳለ የሚያሳይ ነው። ከአንድ መቶ ሀምሳ ሺህ በላይ የህብረተሰብ ክፍሎችን ተጠቃሚ የሚያደርጉ የንጹህ መጠጥ ውሃ ፕሮጀክቶችን እየገነባ መሆኑን የደቡብ ወሎ ዞን ውሃና ኤነርጂ መምሪያ አስታወቀም። ዞኑ ግንባታውን የሚያከናውነው ከዩኒሴፍ ባገኘው 222 ሚሊዮን ብር የገንዘብ ድጋፍ መሆኑም ተገልጿል። መረጃውን ያደረሰን የደቡብ ወሎ ዞን የመንግስት ኮሚኒኬሽን መምሪያ ነው። መስድ ጀማል እንደሚከተለው ያቀርበዋል። በደቡብ ወሎ ዞን የመጠጥ ውሃ ተደራሽነትን ለማሳደግ እየተሰራ ነው። ከዩኒሴፍ በተገኘ 222 ሚሊዮን ብር ድጋፍ በዞኑ አምስት ከተሞች የንጹህ መጠጥ ውሃ ፕሮጀክት ለመገንባት ባለድርሻ አካላት በተገኙበት ግንባታውን ለሚያከናውኑ ተቋራጮች ርክክብ ተደርጓል። የመዲና ከተማ ነዋሪ ወይዘሮ ሱመያ ሰይድ በንጹህ መጠጥ ውሃ ጥረት ምክንያት ለተለያዩ ችግሮች ሲዳረጉ መቆየታቸውን ገልጸው የሚሰራው ውሃ ችግራቸውን እንደሚቀርፍላቸው ተስፋ አድርገዋል። ውሃ ችግሩን በተመለከተ እጅግ በጣም አስከፊ ነው። አሁን ላይ በተለይ ያው ወረዳው ከመመስረቱ በፊት የተወሰነ የመጣ ውሃ ነበረ። ህዝብ ቁጥሩም ሲጨምር፣ መንግስት ሰራተኛ ቁጥሩም ሲጨምር ውሃ ኦልሬዲ በ አስራ አምስት ቀን እስከ ሁለት ወር ድረስ በሰፈር አይደርሰን። ስለዚህ አንደኛ እናቶች ረጅም መንገድ ተጉዘው አርባ ኪሎ ሜትር በላይ የሚርቅ እዛ ቦታ ላይ ሄዶ ውሃ የመቅዳት እንዲሁም አንድ ጀሪካ ሰባ ብር ምንም ጀሪካ መሸከም የማይችሉ ሴቶች ሰባ ብር የመቅዳት ሁኔታ ገጥሞናል። ጀሪካዎቹ ተደርድረው በሆኑ አካባቢ ላይ ሶስት ቀን አራት ቀን ድረስ ሳይደርስ የሚቆይበት ሁኔታ አለን። እዚህ ላይ ትልቅ ርብርብ ተደርጎልን ውሃው ቢገባ ለወረዳው ትልቅ ግብ ነው። የመዲና ከተማ ውሃና ፍሳሽ ጽሕፈት ቤት ስራ አስኪያጅ አቶ አወል ሰይድ፣ ቀድሞ የነበረው የውሃ ግንባታ የተወሰኑ ነዋሪዎችን ታሳቢ ያደረገ ስለነበር በከተማው ከፍተኛ የውሃ እጥረት መኖሩን አንስተዋል። ፕሮጀክቱ ሲጠናቀቅ ከ30 ሺህ በላይ የመዲና ከተማና አካባቢውን ነዋሪዎች ተጠቃሚ ያደርጋለን ብለዋል። አሁን ላይ ከፍተኛ የሆነ የከተማ የህዝብ እድገት ስላለ በዛኔ በነበረው የውሃ አቅርቦት ከማህበረሰባችን ማስጠቀም አልቻልም ነበር። ኖርማሊ አሁን ያለው በሊትር ስምንት ሊትር ነው በሰከንድ ሳፕላይ ሲያደርግ የነበረው። አሁን ላይ ደግሞ ወደ 26 ሊትር ፐር ሰከንድ እንዲያድግ የተደረገው ማለት ነው በዚህ ደረጃ ያለውን የሳፕላይ ልዩነት ማየት ይቻላል። አሁን ላይ ባለው ሳፕላይ ሙሉ በሙሉ የከተማው ማህበረሰብ የመጠጥ ውሃ ፍላጎት በስታንዳርዱ መሰረት ማሟላት የሚችል ነው። ከዛም አልፎ በዲዛይኑ ወደፊት ያለውን የፖፕሌሽን እድገት ፎርካስት ተደርጎ የተካተተ ስለሆነ ወደፊት ለሚኖረ ተከታታይ ሀያ ዓመት ድረስ ምንም አይነት የወተር ሰፕላይ ስካርሲቲ ሳይኖር አገልግሎት እንዲሰጥ የሚያስችል ነው ማለት ነው። ፕሮጀክቱ ከሚገነባባቸው አምስት ወረዳዎች መካከል የቃሉ ወረዳ አንዱ ነው። የቃሉ ወረዳ ዋና አስተዳዳሪ አቶ ሙሁዲን አህመድ ከተሞች እያደጉ ከመምጣታቸው ጋር ተያይዞ የንጹህ መጠጥ ውሃ እጥረትን በማስከተሉ በፈረቃ አገልግሎት እየተሰጠ መሆኑን ገልጸዋል። ፕሮጀክቱ ችግሩን እንደሚያቀልለውም ነው ያስረዱት። የከተማውን የወደፊት እድገት በሚመጥን መልኩ የውሃ ችግሩን የሚቀርፍ ፕሮጀክት ነው። ስለዚህ ፕሮጀክቱ እንዲፋጠን፣ ፕሮጀክቱ በተሳካ መንገድ እንዲሰራ የማህበረሰቡም ትብብር እገዛ ቀላል አይደለም። ከጅማሩ ጀምሮ አብሮ ነው ያለው። ማህበረሰቡ አሁንም ቢሆን በርክክብ ሂደቱ የማህበረሰቡን የቤት ስራ ለመወጣት እኛም እንደ መንግስት ደግሞ እንደ ወረዳ መንግስት የሚሰጠን የቤት ስራ ተቀብለን ለመስራት ዝግጁ ነን። የደቡብ ወሎ ዞን ውሃና ኤነርጂ መምሪያ ኃላፊ አቶ ጌታቸው ጽጌ አዲስ የንጹህ መጠጥ ውሃ ፕሮጀክት በሚገነባባቸው አምስት ከተሞች የነበሩ የውሃ ተቋማት ለረጅም ዓመታት ያገለገሉ ከመሆኑ ጋር ተያይዞ ማህበረሰቡ ለችግር ተጋልጦ እንደነበር ገልጸዋል። በየከተሞቹ ከ30 ሺህ በላይ ህዝብን ተጠቃሚ የሚያደርጉ በሶላር ኢነርጂ ወይም በታዳሽ ኃይል የሚሰሩ ፕሮጀክቶችን ለመገንባት የቦታ ርክክብ መደረጉን አመልክተዋል። እስካሁን የምንሰጠው ካለን ሪሶርስ ራሳችን በከተማው አቅም ክልሉ የተወሰነ ነገር እየደገፈን የፓምፕ ማስገባት ስራ ሰርተን የህዝቡን ጥያቄ ከም በፈረቃ ውሃ እንዲያገኝ ማድረግ ስራ እንሰራ ከርመናል። አሁን ይህን ፕሮጀክት ሙሉ ስናደርገው ግን ሙሉ አቅም የሚሰጥና የከተማውን የውሃ እጥረት የምንፈታበት ይሆናል ማለት ነው። ዩኒሴፍ እንግዲህ ለአምስት ከተሞች ኒርሊ ከ222 ሚሊዮን በላይ በጀት ደግፎናል። ማንኛውም ፕሮጀክት የማህበረሰብ ተሳትፎ ከሌለው ዘላቂነት የለውም። የስርጭትም የግፊት መስመርም ቁፋሮ የሚሰራው በማህበረሰብ ነው። ይህን ወደ ብር ከቀየር ነው የእውነት ለመናገር በገንዘብ ደረጃ ለሲቪል ወርኩ ከያዝነው ሀብት ያላነሰ የኮንትሪቢሽን ይሰራል ማለት ነው። የንጹሕ መጠጥ ውሃ ፕሮጀክቶቹ በአርጎባ ብሔረሰብ ልዩ ወረዳ መዲና ከተማ፣ በሀርቡ ከተማ፣ በደጋንና ገርባ እንዲሁም ቢስቴማ ከተማ እንደሚገነቡ ተገልጿል። የማህበረሰብ ጤና መድን አገልግሎትን ለማሻሻል የቁርጥ ክፍያና ዞናዊ ቋት ምስረታን ለማጠናከር እየሰራ ሆኗል። የኢትዮጵያ ጤና መድን አገልግሎት በኦሮሞ ብሔረሰብ አስተዳደር የቁርጥ ክፍያና ዞናዊ ከፍ ያለ ቋት ምስረታ ላይ ውይይት ተካሂዷል። ኢማም ኢብራሂም ተጨማሪ ዘገባ አለው። የማህበረሰብን የጤና ተደራሽነትና ተጠቃሚነት ለማረጋገጥ እየተሰሩ ካሉ ስራዎች አንዱ የማህበረሰብ አቀፍ ጤና መድህን የቁርጥ ክፍያ እና ዞናዊ ከፍ ያለ ቋት ማዘጋጀት ነው። በብሔረሰብ አስተዳደሩ የጤና መድህን አገልግሎትና የቁርጥ ክፍያ ሂደት ላይ ውይይት ተካሂዷል። በመድረኩ የኢትዮጵያ ጤና መድህን አገልግሎት ዋና ዳይሬክተር አቶ ተስፋዬ ወርቁን ጨምሮ የፌዴራልና የክልል የሥራ ኃላፊዎች፣ የብሔረሰብ አስተዳደሩ መሪዎች እንዲሁም የብሔረሰብ አስተዳደሩና የወረዳዎች የጤና መድህን ቦርድ አባላት ተሳትፈዋል። በመድረኩ የተሳተፉ የወረዳ የሥራ ኃላፊዎች ከዚህ በፊት የነበረው የወረዳ ቋት ከፍ ወዳለ ዞናዊ ቋት መመስረቱ ወረዳዎች እንዲደጋገፉ ከማድረጉ ባሻ ለማሻገር ቀልጣፋ የጤና አገልግሎት በጤና ተቋማት ለመስጠት ያስችላል ብለዋል። ለቁጥጥሩ በጣም ጠቃሚ ነው። ከዛ ውጭ ከፍተኛ የሆነ ትኩረት ተሰጥቶት እንዲመራ ያግዛል። ብክነቶችንም ከመከላከል አኳያ የሚያግዝ ነው የሚሆነው በዞንቋት መሆኑ ምናልባት እንግዲህ ተቋማት አንደኛ ቅድመ ክፍያ አለ። ቅድመ ክፍያ የተከፈላቸው ላይ አጀስት አድርገው መስራት ያለባቸው ነገር ሀብትን በቆጠበ መልኩ አቅደው የሚሰሩበት አጋጣሚ ሊፈጥር ይችላል። ቀደም ተብሎ በተጠና ጥናት ይከፍላቸዋል። እነሱ ያንን ሀብታቸውን እያመጣጠኑ እየቆጠቡ ተገቢ የሆነ ነገር ላይ እያቀዱ ይሰሩበታል የሚል እምነት አለ። የኦሮሞ ብሔረሰብ አስተዳደር ጤና መምሪያ ኃላፊ ኡስማን አሊ ከፍ ያለ ቋት ምስረታው በጤና ተቋማት ጥራቱን የጠበቀ አገልግሎት ለመስጠትና በተመጣጣኝ ዋጋ ለጤና መድህን ተጠቃሚዎች የመድኃኒት አቅርቦት ለመስጠት ያግዛል ነው ያሉት። አንዳንድ ቋቶች አመቱን ሙሉ ማስጠቀም ባለመቻላቸው ተቋማት በጊዜ የሚጠይቁት ሀብት መተካት ባለመቻሉ አንዳንድ ቦታ ላይ አገልግሎት አሰጣጡ ላይ በተለይ የመድኃኒት አቅርቦት ላይ በጣም ሰፊ ችግር እንዳለ ስለታየ፣ አሁን ላይ አሰራሩ ተቀይሮ የቅድመ ክፍያ በተለይ ለስድስት ወር በሚያገለግሉት አባወራ መሰረት ካልኩሌት ተደርጎ የቅድመ ክፍያ ስራ ተፈጽሞላቸው ግብአትና አስፈላጊ ሕክምና መሳሪያዎችን አሟልቶ ለተመደበላቸው አባወራ አገልግሎት የሚሰጡበት ነው ማለት ነው። የኢትዮጵያ ጤና መድህን አገልግሎት ዋና ዳይሬክተር ተስፋዬ ወርቁ የማህበረሰብ አቀፍ ጤና መድህን አገልግሎት በሀገር ደረጃ በ1100 በላይ ወረዳዎች ተደራሽ ማድረግ መቻሉን ገልጸዋል። በማህበረሰብ አቀፍ ጤና መድህን የደረስንበት ደረጃ ከ1109 የዘንድሮ ማለት ነው ወረዳዎችን ተፈራርመናል እንደ ሀገር 1250 ወረዳዎች አሉ ተብሎ ይታሰባል። እንደምታቁ 93 ወረዳዎች ያው ትግራይ ላይ ይገኛሉ። ሙከራዎች አድርገናል። በዚህ አመት ቅድመ ሁኔታዎች እንዲሟሉ የህትመት ስራዎች፣ ሌሎችን ከሰራን በኋላ ያው የፖለቲካ ማረጋጋቶች በስፋት ስላልነበሩ ጅምሮች አሉ። ዘንድሮ እየሰሩ ነው ግን በተጠበቀው ደረጃ ስላልሆነ እንግዲህ ቀጣይ አመት ትግራይ ሲገባ 93 ወረዳ ይዞ ይገባል ማለት በቅርብ የጀመሩ ከ3 አራት አመት በፊት የጀመሩ እንደ አፋር ቤኒሻንጉል ጋምቤላ እና በተለይ ሶማሌ ሪጅን ላይ አሁንም አንድ ሰላሳ ምናምን ወረዳዎች ይቀሩናል በዚህ ዓመት ብቻ ሰላሳ አምስት ወረዳዎች እየገቡ ነው ወደዚህ መስመር ለጤና መድህን ተጠቃሚዎች በተመጣጣኝ ዋጋ መድኃኒት ለማቅረብ በተሰራው ሥራ ከ470 በላይ የማኅበረሰብ አቀፍ መድኃኒት ቤቶችን በወረዳዎች በመክፈት በተመጣጣኝ ዋጋ ለተጠቃሚው እንዲያቀርቡ እየተደረገ መሆኑን የገለጹት ዳይሬክተሩ በቀጣይ የማኅበረሰብ አቀፍ መድኃኒት ቤቶችን በሁሉም አካባቢዎች ለማስፋት ጥረት እየተደረገ መሆኑን አንስተዋል ኮሚኒቲ ፋርማሲን በብዛት እየሰራን ነው። እንደ ሀገር ከአራት መቶ ሰባ በላይ ደርሷል። በአሁኑ ሰዓት ኦሮሚያ ውስጥ በብዙ መቶዎች የሚቆጠር አማራ ክልልም እንደዚሁ ደሴ ላይ አምስት የተጀመሩ አሉ። በከተማ ውስጥ እነዚህን የበለጠ ምቹ አድርጎ ህዝቡ እንዳይጎዳ ትልቅ ወጪ እንዳያወጣ የትራንስፖርት የምን አውጥቶ ሳይሆን እዛው በአቅራቢያው ማግኘት ዋነኛው የሚጠቀመው ሁለት ሶስተኛ ወጪዎች አሁን ስናያቸው የመድኃኒት ወጪዎች ስለሆኑ የተመላላሽ ህክምናዎች ስለሆኑ እነዚህም በቀላሉ መፍታት ስለሚቻል ለሱ ጥሩ መስመሮችን፣ ጥሩ መንገዶችን፣ ጥሩ አይነት ስልቶችን እያመቻቸን ያለ ነው ማለት ነው። በሀገር አቀፍ ዞናዊ ከፍ ያለ ቋት ምስረታ በሰላሳ ዞኖች የተጀመረ ሲሆን በቀጣይ በሁሉም አካባቢዎች ለማስፋት በትኩረት እየተሰራ መሆኑም ተገልጿል። የተከበራችሁ ተመልካቾቻችን ከአሚኮ ደሴ ስቱዲዮ ለሰዓቱ የያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ስለተከታተላችሁ እናመሰግናለን። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ።